ሰላም ጤና ይስጥልኝ። ከኢትዮጵያ ዜና አገልግሎት ኤጀንሲ የዕለቱ ዜናዎች ይዘን ቀርበናል። ርዕሶቹን በማስቀደም እጀምራለሁ። የፊቼ ጫምባላላ በዓልን በድምቀት ለማክበር ዝግጅት መደረጉ ተገለጸ። የአፍሪካ ሀገራትን የሰላም እሴቶች የያዘ አደባባይ በአዲስ አበባ በቅርቡ ሊሰየም እንደሆነ ተነገረም። የአዲስ አበባ ትምህርት ቢሮ አገር አቀፍና ክልላዊ ፈተናዎች መምህራን በሚያነሷቸው የኢኮኖሚ ጥያቄዎች ምክንያት እንደማይስተጓጎል አስታወቀም። ከእለቱ ዜናዎች ጋር ክብረት ካህሳይ አብሬያችሁ ቆያለሁ። የፍቼ ጫምባላላ በዓልን በድምቀት ለማክበር ዝግጅት መደረጉ ተገለጸም። የዘንድሮው የፍቼ ጫምባላላ በዓል በዓል በመጪው ግንቦት 22ና 23 በሐዋሳ ከተማ ይከበራል። የሲዳማ ዞን ባህል ቱሪዝምና ስፖርት መምሪያ ኃላፊ አቶ ጃጎ አገኙ ለመገናኛ ብዙሃን እንዳሉት የፊቼ ጫምባላላ ባህላዊ ስርዓቱና ልምዱን ሳይለቅ ከትውልድ ወደ ትውልድ ለማስተላለፍ እየተሰራ ነው። በሲዳማ የሀገር ሽማግሌዎች በሚወሰን ቀን በየዓመቱ የሚከበረው የብሔሩ የዘመን መለወጫ በዓል ዘንድሮ ያለምንም ችግር ማክበር እንዲቻል በዞኑ በሚገኙ ሁሉም ከተሞች አስፈላጊው ቅድመ ዝግጅት መጠናቀቁን ገልጸዋል። በጣም በርካታ እሴቶች አሉት ለሰው ልጆች ጠቃሚ የሆኑ እሴቶችን የያዘ በዓል ነው። በዚህ መነሻ በዚህ በዓል አከባበር ወቅትም እነዚህ እሴቶች ጎልተው እንዲወጡ ለማድረግ የተለያዩ ዝግጅቶች ተደርጓል። በበዓሉ ዝግጅት ዙሪያ በዞኑ ሁሉም ቀበሌዎችና በትምህርት ተቋማት ከህዝብ ጋር ውይይት እየተደረገ መሆኑን ተናግረዋል። በበዓሉ ዙሪያ ተከፍቶ የነበረው ዘመቻ ተገቢ ያለ መሆኑን ያስታወሱት አቶ ጃጎ ፍቼ ጫምባላላ የሲዳማ ብቻ ሳይሆን የመላው ኢትዮጵያውያንና የዓለም ቅርስ መሆኑን አስታውቀዋል። እንደ አምናው ችግሮቹ እንዳይከሰቱ ለማድረግ ከዞኑ ወጣቶች ጋር የተለያዩ ተግባራት እንደተከናወነ እና ከበዓሉ አስቀድሞ ከሐዋሳ ከተማ ነዋሪዎች ጋር ውይይት እንደሚደረግ የመምሪያው ኃላፊ አመልክተዋል። የፍቼ ጫምባላላ በዓል ዘንድሮ በዋዜማው የባህል ሲምፖዚየም እና ግንቦት 23 ደግሞ በጉድማሌ የዘመን መለወጫ በዓሉ እንደሚከበር ጠቁመው በዞኑ በሚገኙ ሁሉም ወረዳዎች ለሁለት ሳምንት በተለያዩ ስርዓት ይቀጥላል ብለዋል። ይዚያ ያነጋግራቸው የሐዋሳ አካባቢ ነዋሪ ወጣቶች እንደገለጹት የዘንድሮው የፍቼ ጫምባላላ በዓል ያለምንም የጸጥታ ችግር ሰላማዊ በሆነ ሁኔታ እንዲከበር የድርሻቸውን ለመወጣት ዝግጁ መሆናቸውን ተናግረዋል። በአንድ ላይ ሆኖ በሰላማዊ መንገድ ነው እንጂ ሳይመጣ በአንድ ላይ በጉልበታችን በሀሳባችን ስለማግዝ የተዘጋጀ ነው። ከተማችን ሰላም መጠበቅ ከፖሊሱ ጋርና ከመንግስት ጋር ሆነን እኛ ቀድሚያ ያው መጀመሪያ ራሳችን ሰላም ለመጠበቅ ሁለተኛ፣ ደግሞ ሰላም ለማወጅ ለአንድነት ለማወጅ፣ ሌላው ማህበር ጋር ተስማምተን ተክባብረን ለማክበር ዝግጅት እያደረገን እንገኛለን። እንዳለ ደበላ ከሐዋሳ እንደዘገበው። የአፍሪካ ሀገራትን የሰላም እሴቶች የያዘ አደባባይ በአዲስ አበባ በቅርቡ ሊሰየም እንደሆነም ተነገረም። ይህ የተሰማው በአዲስ አበባ ከተማም አስተዳደር የወጣቶች በጎ ፈቃድ ማስተባበሪያ ቢሮ ከአፍሪካ ሕብረት ኮሚሽን የወጣቶች ማስተባበሪያ ፕሮግራም ከብራብራ አፍሪካ ፕሮግራም አስተባባሪዎች በጋራ ያዘጋጁት መድረክ ላይ ነው። በመድረኩ ከአዲስ አበባ ከተማ የተውጣጡ ወጣቶች ጋር በኢትዮጵያ ሰላምና ልማት ዲሞክራሲ ላይ ያተኮረም ውይይት ተካሂዷል። በውይይት መድረኩ ሰላም ለሰው ልጅ የማይተካ ሚና ያለው መሆኑ የተገለጸ ሲሆን የሰላም ተምሳሌትን የሚገልጽናም ስለ ሰላም ፍቅር የሚዘክር አደባባይ በአዲስ አበባ ከተማ እንደሚሰየምም ይፋ ተደርጓል። አደባባዩ የሚሰየመው ከሜክሲኮ አደባባይ ወደ አፍሪካ ሕብረት በሚወስደው መንገድ አካፋይ ላይ ሲሆን አደባባዩ በሚሰየምበት ጊዜ የአፍሪካ ሀገራት የሰላም ምልክት እሴቶችን ይይዛል ተብሏል። ይህም የአፍሪካ ሀገራት መሪዎች ጎብኚዎችና ኢትዮጵያውያን አደባባዩን ባዩ ቁጥር ስለ ሰላምና አንድነትን እንዲያስቡ ለማስቻል ከፍተኛ አስተዋጽኦ አለው ተብሏል። ወጣቱ ትውልድ ሰላምን በማስፈንና የሰላም አምባሳደር በመሆን በአገራችን ላይ የሚታዩ አላስፈላጊ ግጭቶችና መፈናቀሎች መቆም አለባቸው ተብሏል። የአፍሪካ ሀገራትን የሰላም ምልክት በመያዝ የሚሰየመው አደባባይ ወደፊት በተለያዩ ከተሞች እንደሚቀጥልም በውይይቱ ላይ ሰምተናል ሲል ብርሃኗ ለማየሁ ዘግቦታል። የአዲስ አበባ ትምህርት ቢሮ አገር አቀፍና ክልላዊ ፈተናዎች መምህራን በሚያነሷቸው የኢኮኖሚ ጥያቄዎች ምክንያት እንደማይስተጓጎል አስታወቀም። ትንሣኤ ገመቹ ላጠናቀረችው ዘገባ ብርሃኑ አለማየው የ2011 ዓመተ ምህረት ሀገር አቀፍና ክልላዊ ፈተናዎች ከሰኔ 3 ቀን 2011 ዓመተ ምህረት ጀምሮ መሰጠት ይጀምራሉ። በዚህም መሰረት ከሰኔ 3 እስከ 5 የ10ኛ ክፍል፣ ከሰኔ 6 እስከ 11 የ12ኛ ክፍል እንዲሁም ከሰኔ 12 እስከ 14 የ8ኛ ክፍል ብሔራዊ ፈተና በሀገር አቀፍ ደረጃ ለመስጠት መርሃ ግብር ወጥቷል። የአዲስ አበባ ትምህርት ቢሮ ምክትል ኃላፊ አቶ ኤልያስ ገብረ ኢየሱስ መምህራኑ የሚያነሷቸው የኢኮኖሚ ጥያቄዎች ተገቢ ቢሆኑም ተማሪዎች ሀገር አቀፍ ፈተናዎችን እንዳይፈተኑ መቀስቀስ ተገቢ አይደለም ብለዋል። ሀሳቡ የብዙ መምህራን አለመሆኑንም በመግለጽ እነዚህ ተማሪዎች የመምህራን ልጆች ናቸው። ለእኛ ትምህርት ቤት ማለት ከቤታችን ራቅ ያለ ሁለተኛ ቤታችን ማለት ነው። ተማሪዎቻችን ማለት ደግሞ ልጆቻችን ማለት ናቸው። ስለዚህ እነዚህ ተማሪዎች ይነስም ይብዛም ከቀለም ትምህርት በተጨማሪ በርካታ ቁጥር ያላቸው ተማሪዎች ከችግረኛ ቤተሰቦች የሚመጣሉ ያላቸው ፕሮግራም ታውቁት ይሆናል። በትምህርት ቤት የሚደረግ ምገባ ፕሮግራም አለ ይሄ ብዙ እጥረት ባለበት አካባቢ መምህራን ካላቸው ደሞዝ ከራሳቸው ገቢ በየጊዜው መዋጫ እያዋጡ ቁርስም ምሳም ከእውቀት በተጨማሪ እየሰጡ ዓመቱን ያስጨረሷቸው ልጆች ናቸው። ይሄ በሚሆንበት ሁኔታ እነዚህ መምህራን በፈተና ወቅት ለእነዚህ ተማሪዎች ቅድም በተባለው ፈተና ባለመፈተን ሌላ ሌላ ነገር በማለት ተማሪዎች መጻኢ ሕይወትና እድል ያባላሻል የሚል እምነት የለኝም። የሙያውን ስነ ምግባር አክብረውና ሙያቸውን ወደው የሚሰሩ ምስጉን መምህራን ካላቸው አነስተኛ ገቢ ላይ ቀንሰው ለተማሪዎች መገባ የሚያውሉ መሆኑንም ነው ያነሱት። መምህራን የኢኮኖሚ ጥያቄያቸውን ለማስመለስ ተማሪዎችን መያዣ ማድረግ ተገቢ ያለመሆኑን ያነሱት ኃላፊው የከተማ አስተዳደሩ በተለይ የመምህራንን የቤት ጥያቄ ለመፍታት በቅርብ ጊዜ መፍትሄ ይሰጣል ብለዋል። መምህራን ያነሱት ያሉት ጥያቄ ተገቢ ጥያቄ ነው። ጥያቄዎቹ ማንሳትም ተገቢ ነው። የመምህራን ጥያቄ ግን ከተማሪዎች ፈተና ጋር የሚያያዝበት ነገር በምን ማለት ማልኩ ሊሆን አይችልም። ተማሪዎቻችን እንኳን ምንም ያጠፈጥፋት እኮ የለም። ይሄ ጥያቄ ደግሞ በትምህርት ቢሮና ፐብሊክ ሰርቪስ እየተነጋገርን የምንመልሳቸው የጥቅማጥቅም ጥያቄዎች አሉ ብዙ ርቀት የነባቸው በቅርቡ ይፋ የሚደረጉ የአዲስ አበባ መምህራን ማህበር ፕሬዝዳንት አቶ ደበበ ወልደ ጻዲቅ የመምህራንን መብትና ጥቅማ ጥቅሞች ማስከበር ለትምህርት ጥራት ያለው ሚና ወሳኝ መሆኑን ይገልጻሉ። መምህራን የሚያገኙት ገቢ ከኑሮ ውድነቱ ጋር የማይጣጣምና በቂ አለመሆኑንም ነው የሚያነሱት። የመምህራንን የኢኮኖሚ ጥያቄ በተለይ የቤት ኪራይ ከአቅም በላይ የሆነ መምጣቱም አሳሳቢ መሆኑን ገልጸዋል። በ2009 ዓ ም መምህራን የመኖሪያ ቤት እንዲያገኙ በተደረገው ጥረት 5000 መምህራን ቤት እንዲደርሳቸው መደረጉን አስታውሰው ይሁንና ባለፉት ሁለት ዓመታት ይህ እርምጃ ባለመቀጠሉ አብዛኞቹ መምህራን ላይ ቅሬታ መፍጠሩን ይናገራሉ። ሁለት ዓመታት ይሄ ነገር ባለመቀጠሉ የመምህራን ኑሮ ከጊዜ ጊዜ እየከፋ ኑሮ ውድነቱም እያስቸገራቸው ህይወታቸውን ቻለንጅ ውስጥ እየከተተ በመምጣቱ አሁንም ይሄ ጥያቄ ገፍቶ የመጣበት ሁኔታ ነው ያለው እና ይህን ጥያቄ ከማስመለስ አንጻር እኛ ከከተማ አስተዳደሩ ጋር እየሰራ በከተማዋ ከ15 ሺህ በላይ መምህራን ቤት የሌላቸው ሲሆን ይህን ችግር ለመፍታት ከከተማ አስተዳደሩ ከንቲባና ከትምህርት ቢሮ ኃላፊዎች ጋር ውይይት በማድረግ ጥያቄያቸው እንደሚመለስ ቃል ተገብቶላቸዋል ብለዋል። አስራ አምስት ሺ ዘጠኝ መቶ ለሚሆኑ መምህራኖች የከተማ አስተዳደሩ ያ ያለምንም ችግር አሁን በቅርብ ላስት ዊክም ባደረግነው ውይይት ከቢሮ ኃላፊያችን ጋራ ለ15,900 የሚሆኑ መምህራኖችም አሁንም መልስ እንሰጣለን ቤት ተጠቃሚ እንዲሆኑ እናደርጋለን። የቤት አጠቃቀሙ ሁኔታ እንግዲህ እንደቀደመው በኮንዶሚኒየም ነው ወይስ ሌላ ሚንስ አለው የሚለው ራሱን ችሎ በሁለት አይነት ፓኬጅ ሊታይ እንደሚችል አመላካች ነገሮች አይተናል። የመጀመሪያው አቅም ያላቸው መምህራኖች ካሉ ተደራጅተው ከባንክ ጋር በማስተሳሰር መሬት ተሰጥቷቸው የራሳቸውን በማህበር ተደራጅተው ቤት የሚሰሩበት አግባብ አንዱ ኦፖርቹኒቲ እንደሆነ፣ አቅም የለንም በዚህ አግባብ ውስጥ ደግሞ ፓኬጅ ውስጥ አቅፈን መሄድ አንችልም የሚሉ ካሉ እንደቀደመው የኮንዶሚኒየም ቤት ተጠቃሚ የሚሆኑባቸው ነገሮች እንዳሉ አሁንም ይሄ እድል እንዳለ መቶ ፐርሰንት አረጋግጠውልና ምንም እንኳን የኑሮ ውድነቱ ቢከብዳቸውም ከሚያገኙ ገቢ ላይ ተማሪዎችን የሚመግቡና የመማሪያ ቁሳቁሶችን የሚያሟሉ ምስጉን መምህራን እንዳሉ ሁሉ ኃላፊነት የማይሰማቸው እንደማይጠፉም የቢሮ ኃላፊውና ፕሬዚዳንቱ ገልጸዋል። የመምህራን ድምጽ በሚል በተለያዩ ማህበራዊ ድረገጾች የሚለቀቁት የሰላማዊ ሰልፍ ጥሪዎችና የአድማ ቅስቀሳዎች በማህበሩ የማይታወቁና ህጋዊ መሰረት የሌለው ነው ብለዋል። አብዛኞቹ መምህራንን የማይወክሉ የቅስቀሳና የሰላማዊ ሰልፍ ጥሪዎች ህጋዊ እውቅና የሌላቸው በመሆኑ ተማሪዎች መጪውን ፈተና ተረጋግተው እንዲፈተኑ ጥሪ አቅርበዋል። አንደኛ ፊዚካል ቦዲ የለውም፣ ተቋም አይደለም፣ ምን አይደለም፣ አናቀውም። በግለሰብ የተከፈተ አካውንት ይሁን እንደ ኢንስቲትዩሽን ይሁን አገር ውስጥ ይኑር ከሀገር ውጭ ይኖር ምንም እናውቀው ነገር የለም ግን ልክ በሌላ የሀገሪቱ ሁኔታዎች ወቅት እየጠበቁ ቤንዚን እያርከፈከፉ እሳትን እንደሚፈጥሩት አይነት ነገር ነው አደርገ የምናየው። ጥያቄው የመምህራን ጥያቄ ነው። ማህበሩ አምኖታል። መንግስት ተቀብሎታል። አልቀበልም፣ ይህን ጥያቄ አልመለስም አላለም እኮ መንግስት። ስለዚህ ይሄን እየተሄደ ባለበት ሁኔታ ስራ አቁሙ፣ በዚህ ግቡ፣ በዚህ ሰላማዊ ሰልፍ እንጠራለን። ሲጀመር ሰላማዊ ሰልፍ ሲጠራ እዚህ ሀገር ህግ አግባብ ስርአት አለው። ሀላፊነት የሚወስድ አካል መኖር አለበት አንድ ሰላማዊ ሰልፍ ሲጠራ ስለዚህ ይህን ሰላማዊ ሰልፍ የጠራው አካል እንደ መምህራን ማህበር እኛ አናውቀው። ተማሪዎች አመት ሙሉ የጀመሩትን ትምህርት አሁንም የመጠቃለያ ምዕራፍ ላይ በቂ ዝግጅትና ጥናት ተዘጋጅተው ለፈተናው እንዲቀርቡ ማሳሰብ የምፈልገው ማለት በተለያዩ ማህበራዊ ሚዲያዎች ሊደናገጡ አይገባም። ስለዚህ የተለያዩ ነገሮች ሊባሉ ይችላሉ። ፈተና ሳይወጣ ወጣ ሊባል ይችላል። ያልተደረጉ ነገሮችና የተደረጉ ሊባሉ ይችላል። ስለዚህ ያለውን መረጃ በየጊዜው እኛ በራሳችን በትምህርት መዋቅሮች ትምህርት ቤቶች፣ ወረዳዎች፣ ክፍለ ከተማዎች ስላሉ ትምህርት ደረጃጀቶች በነሱ በኩል መረጃዎችን ቶሎ ቶሎ እያስተላለፍን ያለ ነው። ቀጣይም ፈተናው ተጀምረው እስኪጠናቀቅ ድረስም በዚህ መልኩ ይሄዳል ማለት ነው። ይህ የኢትዮጵያ ዜና አገልግሎት ኤጀንሲ የኦንላይን ቴሌቪዥን የሙከራ ስርጭት ነው። የማይክል ጃክሰን ሙዚቃ ክፉኛ አድናቂ ከመሆናቸው ጋር በተያያዘ ፓፒ ዘፈኑም ሆነ ዘፋኙ ሲነሳ ስለሚያስጨንቃት ጉዳይ አፋ ወጥታለት ነግራቸው አልደፈረችም። እሱን በሰማሁት እንዲሁም በቴሌቪዥን በይነ መረብ በመለቀቁ ሳቢያም ራሷን ኢንተርኔት በዞረበት ሳታዞር ለመቆየት መገደዷንም ኦዲ ሴንትራል በዘገባው አስታውሷል። በአሁኑ ወቅት ወጣቷ ስለ ገጠማት ጉዳይ ለስነ ልቦና ባለሙያ በማማከር ከችግሩ ለመውጣት እንደወሰነች የገለጸው መረጃው። ክቡራንና ክቡራት ተመልካቾቻችን የዕለቱ ዜናዎች እነዚህ ነበሩ። ስለ ተከታተላችሁን እናመሰግናለን። ከዕለቱ ዜናዎች ጋር ክብረት ካሳይ አብሬያችሁ ቆየሁ። መልካም ጊዜ